ሴት ልጅ በራስ መተማመን እንዳለህ የምታውቅበት አምስት መንገዶች። አሁን ሴት ልጅ በራስ መተማመን ያለህ ጠንካራ ተፈላጊ ወንድ መሆንህን ቀጥሎ በምነግርህ አምስት መንገዶች ካወቀች በኋላ ታከብርሃለች፣ ትወድሃለች። ራሷ ፈልጋህም እንድትመጣ የሚያደርጋት ከሩቅ የሚጠራት ትልቅ ነገር ነው። ሴት ልጅ በራስ መተማመን እንዳለህ የምታውቅባቸውን መንገዶችና ደካማ ወንድ የሚያስብሉ ነገሮችን ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመርና ወደ ተግባር መግባት ነው። አብራችን ቆዩ። ሰላም ሰላም! ውድ ናፍዳርቲ ቤት ሰዎች እንደምን አላችሁልኝ? ዛሬም በሌላ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመንካት ተቀላቀሉ። የኔ ውድ ቤት ሰዎች ናፍዳር፣ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ፣ አለን አለን የምትሉኝ የምታበረታቱኝ፣ በጣም ነው ማመሰግናችሁ፣ በጣም ነው ወዳችሁ። እንደሰማችሁት ነው ዛሬም ቆንጆ ሐሳብ ይዤላችሁ መጥቻለሁ። እስኪ ይሄንን ቆንጆ ሀሳብ ቪዲዮን ላይክ በማድረግ እንጀምር አላደረጋችሁ። እሺ አሁን እንጀምር። የመጀመሪያው ነገር እንግዲህ ሴት ልጅ በራስ መተማመን እንዳለህ የምታውቅበት መንገድ የምታረጋግጥበት መንገድ አይታ በአካል እንቅስቃሴ ነው፣ ወይም ደግሞ ቦዲ ላንጉጅ የምንለው ማለት ነው። ሰዎች በአካል በሚያደርጓቸው ነገሮች ተነስተን ብዙ ስሜቶቻቸውን መናገር እንችላለን። የመጀመሪያው ደግሞ ሰልፍ ኮንፊደንስ የሚታወቅበት አንዱ መንገድ በአካል እንቅስቃሴ ነው። ስለዚህ ሴት ልጅም ከርቀት የምታደርጋቸው የአካል እንቅስቃሴዎች በማየት ወይም ደግሞ በአካል የምታወራቸው የምትናገራቸው ነገሮች በመመልከት በራስ መተማመን እንዳለህ እንደሌለህ ታውቃለች። ናፊ ምንድን ነው በግልጽ በዝርዝር ንገረኝ ካልከኝ ደግሞ በራስ መተማመን ያለው ሰው የሚያደርገው ነገር አለ። ለምሳሌ ቀጥ ብሎ መሄድ፣ ቀጥ ብሎ ማውራት ሊሆን ይችላል። በሚያወራበት ሰዓት ላይ አይን ለአይን እንደዚህ እየተያዩ መናገር፣ ማውራት ሊሆን ይችላል። ጻና ፈታ ያለ መሆን በንግግር ወቅት ማለት ነው። በነገራችን ላይ ሄቅ ቀላል ነገር ነው ። ማንንም ሰው እንደዚሁ አይታችሁ የሚናገርበት መንገድ፣ የሚያወራበት መንገድ፣ ከሰዎች ጋር የሚግባባበት መንገድ ኢቨን መንገድ ላይ የሚሄድበትንም ሁኔታ አይታችሁ በራስ መተማመን አለው የለውም ብላችሁ መናገርም ትችላላችሁ የሆነ ፐርሰንት ያህል ማለት ነው፣ ግልጽ ስለሆነ። ስለዚህ ሴት ልጅም በምትናገርበት ጊዜ፣ በምትሄድበት ጊዜ፣ ከሰዎች ጋር ኮሚኒኬት ስታ ከእሷ ጋር ስታወራ ሊሆን ይችላል። እነዚህን ነገሮች የምታደርግ ከሆነ ቀጥ ብለህ ምትሄድ፣ ምታወራ ስትቆምም ሊሆን ይችላል። እንደዚህ አንገትን ደፍተ ሰውነትም በቃ ፍሪ ሳይሆን እንደዛ ሳይሆን ቀጥ ብለ የምትሄድ፣ ዓይን ላይ ደግሞ እያየህ ምታወራ የሰዎችን ዓይን ማትሸሽ የሰዎችን አይን የሚሸሽ ሰው ወይ ፈሪ የሆነ ሰው ነው ወይ ውሸታም የሆነ ሰው ነው፣ በራስ መተማመን የሌለው ሰው ነው ማለት ነው፣ ፈሪ ነው። ስለዚህ በራስ መተማመን ካለህ ቀጥ ብለን የምትሄደው ፊት ለፊት እያወራህ ሀሳብህን በነፃነት ትገልጻለህ። ነፃና ቀለል ያለ የአካል እንቅስቃሴ ነው ማለት ነው የምታሳየው። ይሄ ሰውነት ስርስር አይልም። ይሄ በጣም ወሳኝ ነገር ነው። ከእሷ ጋር ባለ ነገርም ሊሆን ይችላል ከሌሎች ሰዎች ጋርም፣ ይህን ከርቀት ታያለች። ይሄ ልጅማ በራስ መተማመን አለው ጎበዝ ነው ጠንካራ ነው ብላ እንድትለይ ይህ የሚያደርጋት አንደኛውና የመጀመሪያው ነገር ነው። ስለዚህ እባክህ እባክህ እነዚህ ነገሮች ባለማድረግ ደካማ ወንድ አትሁን። እንግዲህ ጠንካራ በራስ መተማመን ያለው ወንድ የሚያደርገውን ነገር ከነገርኳችሁ፣ በተቃራኒ ያለው ደግሞ ደካማ የሚያስብልህ በፍጹም በፍጹም ልታደርገው የማይገባ ነገር ነው። ስለዚህ በራስ መተማመንህ ላይ በደንብ ስራ። ሁለተኛ በንግግር ትለይሃለች። አዎ ሌላኛው በራስ መተማመን እንዳለህ የምታውቅበት መንገድ ሴት ልጅ በንግግርህ ነው። ስትናገር ሀሳብህን በደንብ አድርገህ በግልጽ ትናገራለህ፣ አትኮለታተፍም። ማለት የምትፈልገውን ነገር ሲጀመር ታምንበታለህ፣ ታውቃለህ፣ ተዘጋጅተህበታል። ወይም ደግሞ ባትዘጋጅበትም እዛው ቦታ ላይ የተሰማህን ስሜት በደንብ አድርገህ ፍሪ ሆነ ነፃ ሆነ መግለጽ ትችላለህ። ይህንን ስል ፍሉንት ተናጋሪ መሆን አለብህ፣ በቃ ቃላት እነዚህ የሚወርዱለት ሰው መሆን አለብህ ማለት አይደለም፣ ግን የተሰማህን ነገር ለመግለጽ ለመናገር የማትፈራ በሚሰማ ስሜት ላይ ነጻ ሆነ፣ ይህ ሰዎች እንደዚህ ይሉኛል፣ እንደዚህ ብል እንደዚህ ይሉኛል፣ ይህንን ባላቅ እንደዚህ ይሉኛል፣ ብሳሳትስ ምናምን የሚሉ ስሜቶች ሳይኖሩ ነጻ ሆነ የሚሰማህን ነገር መግለጽ መቻል። ይህንንም ስታደርግ ደግሞ የሰዎችን ዓይን እያየ ፊት ለፊት እየተመለከትክ መናገር መቻል። ይሄም ሌላኛው በራስ መተማመን እንዳለ ከርቀት የሚያሳይ ነገር ነው ማለት ነው። ስለዚህ ሴት ልጅም ከእሷ ጋር በምታወራበት ጊዜ ሊሆን ይችላል ከሌሎች ሰዎች ጋር በምታወራበት ጊዜ ይህን ነገር በደምብ አድርጋ ታያለች፣ ታስተውላለች። በዚህም በራስ መተማመን እንዳለህና እንደሌለህ ማወቅ ትችላለች። ስለዚህ ይሄን በምታደርግበት ጊዜ ስትናገር የምትፈራ እንደዚህ ብል እንደዚህ ትለኛለች እንደዚህ ካልኩ እንደዚህ ይሆናል እያልክ የምትሳቀቅ የምትፈራ ሀሳብህን ከመግለጽ የምትቆጠብ አይነት ሰው ከሆንክ ደካማ ወንድነህ ማለት ነው። ምንም የሚያስፈራ ነገር የለም። የሚሰማህን ስሜት ግልጽ ሆነ ማውራት መናገር ያስፈልጋል። ያን ስታደርግ ደግሞ የሌሎች ሰዎችንም ሀሳብ ማክበር አለብህ። የምትናገረው ነገር ግዴታ በራስ መተማመን አለህ እንድትባል ሌሎች ሰዎችን የሚያጥላላ ነገር፣ ሌሎች ሰዎችን የሚተቹ ነገሮችን ዝም ብለን ማውራት አለብን ማለት አይደለም። ሌሎች ሰዎችን ማክበር አለብህ። በራሱ የሚተማመን ወንድ የሚናገረው ንግግር እውነት ለመናገር ሌሎች ሰዎችን ሙሉ በሙሉ የሚያከብር ነው እንጂ በራስ መተማመን አለኝ ብለህ ዝም ሰዎችን በክፉ ማንሳት ያልሆነ ነገር ማውራት በራስ መተማመን አለህ አያስብልህም። ደካማ ወንድ ነው እንደሚያደርግ። ስለዚህ በራስ መተማመን ያለው ወንድ ንግግር ውስጥ ክብር አለ ማለት ነው። ስለዚህ ያን የምታደርግ ከሆነ በራስ መተማመን እንዳለ ከርቀት ማወቅ መለየት ትችላለች ማለት ነው። ሶስተኛ ችግሮችን የምትፈታበት መንገድ ይህ በ በጣም በጣም ወሳኝ ነው። ችግሮች ይፈጠራሉ አለ። ከሰዎች ጋር ባለን ሪሌሽንሽፕ ችግር የሌለበት ሪሌሽንሽፕ የለም፣ ህይወት የለም። ከሌሎች ሰዎችም ጋር በፍቅር ግንኙነት ሳይሆን በሌላ ግንኙነቶችም ከሰዎች ጋር ባለ ኮሚኒኬሽን ልትጋጭ፣ ላትግባባ ትችላለህ። ችግር የምትፈታበት መንገድ በጣም ወሳኝ ነው። ይሄም ደካማ ወንድ መሆን አለመሆንን፣ ኮንፊደንስ እንዳለ እንደሌለ የሚለይበት መንገድ ነው። ደካማ የሆነ ወንድ በጣም ይለምናል። ደግሞ ደጋግሞ ይለምናል። በቃ ችግር ሲፈጠር ለመፍታት የሚሄድበት መንገድ ይሄ ነው። በቃ በመለመን። በቃ እነዚህ እኳ አልመሰለኝም፣ እንደዚህ ሆኖ እኮ ነው። ይቅርታ ደግሞ ደጋግሞ ይቅርታ፣ እሱን ባጠፋበት ነገር ይቅርታ፣ እሱን ባላጠፋበት ነገር ይቅርታ። ኦፍኮርስ ባጠፋበት ነገር ይቅርታ መጠየቅ አለብህ ግን ይሄ ኦቨር አፖሎጃይዝ ማድረግ በቃ ከመጠን ያለፈ ይቅርታ። ይሄ ግንኙነቱን ላለማጣት በሚል በቃ ነገሮችን መፍቻ መንገድ ብላችሁ የምታስቡት ይሄ ነው፣ መለመን ብቻ። ከዚህ በፊትም በጣም ብዙ ቪዲዮች ይሄ ላይ ነግሬያችኋለሁ። በተለይም በፍቅር ግንኙነት ላይ የምትወዳትን የምታፈቅራትን ሴት መለመን በጣም ስህተት ነው፣ ኮንፊደንስ የሌለው ወንድ የሚያደርገውም ነገር ነው። በመለመን ምንም የሚመጣ ለውጥ ስለሌለ ማለት ነው። በመነጋገር በማውራት ጥፋት አጥፍተ ከሆነ ይቅርታ በመጠየቅ ኔክስት ታይም ያንን ጥፋት ለማጥፋት በመሞከር ነው እንጂ ግንኙነት የሚቀጥለው። ኦቨር ነገሮችን በማድረግ የሚመጣ ለውጥ የለም። ስለዚህ ኮንፊደንስ የሌለው ሰው ከሰዎች ጋር ባለው ግንኙነት ችግር ሲፈጠር ይለምናል። በቃ ራሱን ዝቅ አድርጎያል። በቃ እኔ እንዲነኝ ሁሌ እንደዚህ ያደርጋለሁ፣ በቃ ይቅርት አድርጎልኝ፣ በቃ ከዚህ በኋላ እንደዚህ አልሆንም። በቃ ኢሞሽናሊ እነሱ ላይ ዲፔንደንት ነው እና ማጣት አይፈልግም። ያንን ግንኙነት በፍጹም በፍጹም ማጣት አይፈልግም። ለዛ ማድረግ ያለበትን መክፈል የሌለበትን ነገር ሁሉ ይከፍላል ማለት ነው። ይሄ ደግሞ መልሶ ራሱን የሚጎዳው። ስለዚህ ይሄንን የሚያደርግ ደካማ ወንድ አትሁን። ችግሮች የምትፈታበትን መንገድ በደንብ አድርገህ እይ። ከሰዎች ጋር ባለህ ነገር ሁሉ ጊዜ አንተ ነው የምትቀድመው። ያንተ ስሜት ያንተ ፍላጎት ይቀድማል። ይህንን ስል ሌሎች ሰዎችን ስሜትና ፍላጎት አታክብር ማለት አይደለም። ግን ስህተት ካደረግ ይቅርታ ጠይቅ። ግንኙነቱን ለማስቀጠል ጣር ሞክር ግን በአንተ ፍላጎት እና ጥረት ብቻ የሚሆን እንዳልሆነ ማወቅ መረዳት ይኖርብሃል። ስለዚህ እንደዚህ አይነት ነገሮችን ኦቨር፣ የተጋነነው ነገሮችን አታድርግ። ያን የሚያደርግ ደግሞ ደካማ ወንድ ነው። ሴት ልጅም እንግዲህ በዚህ ደካማ ወንድ መሆንን ትለያለች። እንደዚህ የሚለምን የሚለማመጥ እንደዚህ ካልሆነ በቃ የኔ ካልሆን ሞች ይገኛለሁ ምናምን የሚል አይነት ወንድ ኮንፊደንስ የሌለው ነው፣ በራሱ ኮንፊደንስ የሌለው ነው። ለመወደድ ለመፈቀር የሚጥረው ወይም ደግሞ ፍቅርን ለማግኘት የሚጥረው እንደዚህ በማሳዘን ነው እንጂ ያለውን ነገር አሳይቶ ስላልሆነ ማለት ነው። ኮንፊደንስ አንዱ በራሱ የሚጠራ ነገር ነው። ስለዚህ ሴት ልጅ ይሄንን ካየችብ ችግሮችን የምትፈታበት መንገድ ስማርት የሆነ ሰው የሚያደርገው ማቹር የሆነ ሰው የሚያደርገው ከሆነ በመነጋገር ራስን በመግለጽ ሌላን ሰው አንደርስታንድ በማድረግ በዚህ መልኩ ከሆነ ራሷ ፈልጋህም እንድትመጣ የሚያደርግ ትልቅ ነገር ነው። አራተኛ ለሷ በምትሰጠው ቦታ ማወቅ ትችላለች። አዎ ሴት ልጅ በነገራችን ላይ ብዙ ነገሮችን ታያለች፣ ብዙ ነገሮችን ታስተውላለች፣ ትመለከታለች። በተለይም ደግሞ በፍቅር ግንኙነት፣ በኋላም ወደ ትዳር ለመግባት ስታስብ ብዙ ነገሮችን በቃ በደንብ አድርጋ ትኩረት ሰጥታ ታያለች። አንደኛው በራስ መተማመን እንዳለህ የምታወቅበት ደካማ ወንድ አለመሆኑን የምታይበት መንገድ ለሷ ባለህ ቦታ ነው። ለሷ ባለህ ቦታ ይኔ ሲንስ ቅድም ላይ ኮንፊደንስ ያለው በራሱ የሚተማመን ወንድ ሐሳቡን በደንብ አድርጎ ጥሩ አድርጎ ይገልጻል ብያለሁ አይደለ? ሁለተኛ ላይ አይ ቲንክ እዚህ ጋር ደግሞ የእሷን ሀሳብ ማዳመጥ አለብህ። ይህ ኮሚኒኬሽን ጥሩ የሆነ ኮሚኒኬሽን የሚባለው መናገር እንዳለ ሁሉ ማዳመጥ በደንብ ማዳመጥ አለበት። ምክንያቱም ሰዎችን ስናዳምጣቸው ነው የምንረዳቸው። ተረርተን ከዛ እኛን ደግሞ በነሱ ባሉት ነገር ላይ እነሱ በሚያስቡት ነገር ላይ ተንተርሰን ደግሞ የእኛን ሀሳብ የእኛን ኦፒኒየን እንናገራለን ማለት ነው። ስለዚህ አክቲቭ የሆነ ኮሚኒኬሽን የምንፈልግ ከሆነ በጣም አስፈላጊ ነገር ለፍቅር ግንኙነት እሱን የምንፈልግ ከሆነ ሀቱ ሊስን በቃ ምንም ጥያቄና መልስ የለውም። ስለዚህ አንተም አንደኛው ኮንፊደንት መሆንህን የሚያሳየው ነገር ስታዳምጣት ነው፣ ቦታ ሰተ ስታዳምጣት ለእሷ ለምትናገረው ነገር አንዳንዴ የምትናገረው ነገር ማይረባ ይሁላል የምትናገረው ያለው ነገር የማይጥምህ ሊሆን ይችላል በአንተ ሀሳብ ማለት ነው። ግን ያንን ሁሉ ሰምተ አዳምጣሃት ማዳመጥ ደግሞ ኔ ሴንስ ስንል ዝም ብለን እያሉ ጭንቅላትን እየነቀነቁ ማዳመጥ ይሄ ወደ ዙሩ ማስገባት ብቻ አይደለም። በደንብ በቃ ስታወራ እንዴት ነው እንቅስቃሴ እንዴት ነው? አንዳንድ ጊዜ እኮ በፊታችን በእንቅስቃሴያችን ብዙ ነገሮችን እንገልጻለን አይደለም። ያንን ሁሉ እያየ እየተመለከት በደንብ የምታዳምጣት ከሆነ ምን እንደምታስብ ምን እንደምትፈልግ በደንብ መረዳት ትችላለህና፣ ይህም ሌላኛው ኮንፊደንስ ያለው ሰው የሚያደርገው ነገር ነው። አንዳንድ ጊዜ አሉ እንደዚህ አይነት ሰዎች፣ እነሱ ብቻ እንዲያወሩ፣ እነሱ ብቻ ሀሳባቸውን እንዲገልጹ፣ እነሱ ብቻ የሆነ የሚነገር ነገር እንዳላቸው የሚሰማቸው ሰዎች አሉ። በቃ የሆነ ነገር የሚሉት እነሱ ናቸው፣ ምን የሚሉት እነሱ ናቸው፣ የሚወራ ነገር ያላቸው እነሱ ናቸው። ከሌላ ሰው የሚመጣውን ነገር ይቀበሉ። አሁንም እኮ እንደዚህ ሆኑ፣ አሁንም እኮ እንደዚህ ገጥሙ፣ ባለፉ እኮ እንደዚህ ሆኑ። በቃ ምንም የማያስወሩ ማለት ነው። ኮንፊደንስ ያላቸው ይመስላቸዋል ግን የኮንፊደንስ መገለጫ አይደለም። ዝም ብሎ ስለ ራስ ብቻ ማውራት ኮንፊደንት አያረግም። ኮንፊደንት የሚያደርገው ነገር በምላሹ ማዳመጥ፣ አዳምጦ ከዛ ማውራት ጭምር ነው ማለት ነው። ይሄ በጣም ወሳኝ ነገር ነው። ይሄን የምታደርግ ከሆነ እንግዲህ ኮንፊደንት እንደሆንክ ታውቃለች፣ ደካማ ወንድ አለመሆንህን ትረዳለች ማለት ነው። በተቃራኒው ደግሞ ዝም ብላ የምታወራ እኔ እኔ ላውራ ብቻ የምትል አይነት ደካማ ወንድ እባክህ እባክህ አትሁን። በመጨረሻም ለትችት ባለህ አቀባበል ነው የምታውቀው። የብዙ ሰው ኮንፊደንስ እዚህ ላይ ሲመጣ አደጋ ውስጥ ይገባል። ትችት በጣም ከባድ ነገር ነው። እኛ ሰዎች በተፈጥሯችን ይሁነ ሙገሳ እንወዳለን። ትች ያለሽ ያው ጥሩ ነው የሰራሹ ጎበዝ ናፊዳር ምናምን ሲባል ደስ ይለኛል። በተቃራኒው ደግሞ አይ እንደዚህ እኮ አድርገሽ እዚህ ጋ እንደዚህ ሆኖ ሲባል መጠኑ እኩል አይደለም፣ በተቃራኒው ይደብራል። በቃ ለምን እንደዚህ ያሉ ለምን እንደዚህ ተባልኩ አይነት ስሜቶች እናስተናግዳለን እኛ ሰዎች። በተለይም ደግሞ አሁን ያለው የሶሻል ሚዲያ ዘመን ነው ሚዲያ ላይ የሆነ ነገር ታደርጋላችሁ በምላሹ የሚመጣውን ነገር ደግሞ ለመቀበል ይከብዳችኋል። ስለዚህ ራሳችሁ ላይ በደንብ እየሰራችሁ ስትሄዱ ኮንፊደንት የሆናችሁ ስትመጡ ለትችት ያላችሁ አቀባበል በጣም ቆንጆ ይሆናል፣ ጥሩ ይሆናል። እንዴት ማለት ነው? አንዳንድ ትችቶች አሉ፣ ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚጠቅሟቸው ትችቶች። ምክንያቱም እኔ ራሴን የማየውና እናንተ እኔን የምታዩኝ በአንድ አይነት መነጽር አይደለም። እኔ ራሴን የማየበት የራሴ መነጽር አለኝ። እናንተ ደግሞ እኔን የምታዩበት የራሳችሁ መነጽር አላችሁ። ስለዚህ ከእናንተ ፐርስፔክቲቭ እኔን ማየታችሁና የሰጣችሁኝን ኮሜንት እንደ ጥሩ ልወስደው ይገባል። አንዳንዶቹም ማለት ነው መርጬ ኮንስትራክቲቭ የሆኑ ይሄ ነገር ብቀበለው ይጠቅመኛል፣ ይህንን ብጨምሮ ይጠቅመኛል፣ ቫሊዩ አድ የሚያደርግ ነው ብዬ መለየት ይጠበቅብኛል። በመጀመሪያ ዝም ብዬ እናንተ ስለተናገራችሁ ስላላችሁኝ፣ ብቻ አሁን እነሱ ስላሉ ነው ብዬ ጥሩንም መጥፎውንም አልወስድም። ያን የመለየት ስኪል በመጀመሪያ ያስፈልጋል ከለየም በኋላ ግን መቀበልና ራስ ላይ መስራት ግድ ነው። ምክንያቱም ሰው ራሱን ሙሉ በሙሉ ሊያይ አይችልም፣ ሊያውቅ አይችልም። ሰዎች ከሚነግሩትም ጭምር ነው ራሱን የሚረዳውና የሚያውቀው። እንዳልኳቸው የምንቀመጥበት ቦታ ስለሚለያ አንግሉ ስለሚለያይ እንዴት ነው ዘጠኝና ስድስት እንደምናያቸው ቦታ ሆነን ይለያያል አይደለ ለአንዱ ስድስት የሚታይበት ለአንዱ ዘጠኝ ሊታይ ይችላል አይደለ ልክ እንደዛ አንዳንድ ነገሮች ላይታዩ ስለሚችሉ ከሰዎች ሀሳብ አስተያየት መቀበል የግድ ነው ወደ አንተ ስመጣ ደግሞ ኮንፊደንት መሆንህን የምትለይበት አንደኛው መንገድ ለትችት ባለ አቀባበል ነው እንዳልኩት ትችቶች ሲነገሩ ይህን እንደዚህ አድርግ እዚህ ጋር እኮ ተሳስታል እንደዚህ ማድረግ እኳ አልነበረብም ሲባል በቃ ያዙኝ ልቀቁኝ ዘራፍ የምትል ከሆነ እኔ እንዴት እንደዚህ ይባላለሁ በቃ ከዚህ በኋላማ አይሆንም አንቺ እንዴት እንደዚህ ትይኛለሽ ወይ ሌላም ሰው ሊሆን ይችላል ያለው እንዴት እንደዚህ ትለኛለህ ብሎ ያዙኝ ልቀቁኝ ማለት ደካማ ወንድ እንደሆንክ የሚያሳይ የሚያስመሰክር ነገር ነው። እውነቴን ነው የምልህ፣ አንዳንድ አስተያየቶች ይመጣሉ። በእርግጥ ይሄ መጥፎ የሆኑ አስተያየቶች ይመጣሉ፣ ግን እነሱም ደግሞ ቢመጡ አንተ ያን እንዳልሆንክ ራስህን ስታውቅ፣ ኮንፊደንስ ሲኖር፣ በራስህ ስትተማመን፣ አንተ ያ የሚባለውን ነገር እንዳልሆንክ ስታውቅ፣ ምንም አይመስልም። በቃ ብዙ ነገሮች ልትባል ትችላለህ፣ ግን ታልፈዋለህ አንተ ያን እንዳልሆንክ ስለምታውቅ እርግጠኛ ስለሆንክ የሚባለው መጥፎ ነገር አንተ ጋር እንደሌለ እርግጠኛ ስለሆንክ ምንም አይመስልህም። ስለዚህ ትችቶችን የምትቀበልበት መንገድ ላይ በደንብ ስራ። ያም ኮንፊደንት እንደሆንክ የሚያሳይ ነገር ነው። ያ ደካማ ወንድ አትሁን፣ ለትችት የሚበረግግ ለትችት ኔጌቲቭ የሆነ ነገር ያለው ወንድ አትሁን። ጥሩ ነገር አድርጋቸው፣ ተቀበላቸው። መልካም የሆኑትን ተቀብለ አሻሽል። ጥሩ ያልሆኑትን ደግሞ አንተ ያን እንዳልሆንክ አምነት ተቀብለህ መጓዝ ነው ማለት ነው። ይህን የምታደርግ ከሆነ በራስ መተማመን ያለህ ጎበዝ ጠንካራ ተፈላጊ ነህ። ይህንን ደግሞ ሴት ልጅ አይታ ተመልክታ ወይን ይሄ ልጅማ የኔ በሆነ ብላ ራሷም እንድትመጣ ታደርጋታለህ። ሁሉም ሴቶች ሊያገኙት የሚመኙት ጥሩ የሆነ ኮንፊደንስ ያለው ወንድ ነ ማለት ነው። በተቃራኒው ደግሞ አደራ አደራ እነዚህን የሚያደርግ አሁን ያልኳቸው ኔጌቲቭ የሆኑ ነገሮች የሚያደርግ ደካማ ወንድ አትሁን። የዛሬው ቪዲዮ ይሄንን ይመስል ነበረ። በጣም ቆንጆ ቪዲዮ እንዳደረስኳችሁ እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ግን እባካችሁ፣ ባካችሁ ላይክ ሳታደርጉት አትውጡ። በነገራችን ላይ ላይክ ስታደርጉ ሲሉ አልጎሪዝሙ ለብዙ ሰዎች እንዲያዩት እንዲመለከቱት ስለሚያደርስ ነው። ስለዚህ ሁሉ ጊዜ የኔ ቪዲዮች ሲመጡላችሁ ላይክ ማድረግ እንዳትረሱ። ኮሜንት ላይ የተሰማችሁን ነገር ደግሞ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እመለሳለሁ። ግን ለምንድን ነው ሰብስክራይብ ሳታደርጉ የምታዩት? እባካችሁ ሰብስክራይብ አድርጉ። በቀጣይ ሌላ ቆንጆ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷንም መጫን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቻ